ቲክቶክ ላይ ያላችሁ ሴቶች በሙሉ በጣም ቆንጆች ናችሁ። በጣም ቆንጆች። ሉካስ ኢቢኤስ ብሮድካስቲንግ ኢትዮጵያ፣ ምንድነው ይሄ? ምንድነው? ምንድነው ፋና? ምንድነው ደግሞ ሌላ ምናምን ምናምን ነገር። የፀጉር ሰሪ አላቸው፣ ፕሮቶኮል አላቸው፣ ሰባ አምስት ሜጋ ዋት የሚሆን መብራት አላቸው። እንዴት እንደሚያቀጥል ልነግራቸው አልችልም። ያ እሱን ለቁጭ ብሎባቸው፣ እኛ ግን እንመልጣቸዋለን። ጋይስ ዊ አር ደ ቤስት፣ ዊ አር ደ ቤስት ጋይስ ቲክቶክ ላይ ያላችሁ ሴቶች በሙሉ ፕራውድ ፕራውድ ፕራውድ ፕራውድን ይወላችሁ። ሰባ አምስት ቫልት እንዲህ ብሎ እላያቸው ላይ ካሜራማን፣ ፕሮቶኮል፣ ሜካፕ አርቲስት ምናምን ፀጉራቸው ለምን ስራዬ ስለሆነ ነው የምነግራቸው አይስፈር እንዲህ ብሎባቸው ምናምን ምናምን ነገር እኛ ግን ከሆነ

አንበሳ ሲያረጅ የጅም መጫወቻ ይሆናል በጣም ልማዝ ነው እንደዚህ ማን መጫወቻ በመሆንሽ ምነ እኔ ጄፈር ምናምን አሁን ጄፈር ማለት እኮ ቅድም ራሳን ስለስ ስለነበር ጀፈር ምናምን ስትል ነበር ፊፊ የአማዞን ባለቤት ይሆን እንዴ አሁን እኔ ፊፊን እየተጠራጠርኩኝ ነው ጀፈር የምትለው የአማዞን ባለቤት አለ አይደለ? ስሙ ጀፈር ነው። እኔ ኢትዮጵያ ውስጥ ኢትዮጵያዊ በመሆን ያከብራችኋል የማንም ብለው በመሳሪያ ጄፊ ጄፊ የምትለው ፊ የምትለው ፊ ትላለቻለ እንትና ፊፊ ማለት እየተመራመርኩ ነበር ቅድም። ጄፍ ቤዝን የአማዞን ባለቤት ጄፍ ቤዝን ላይ እኔ ጄፍ ነው የማውቀው ጄፍ ነው የምሰማው። እና ቆይ ወይ ወይ ወይ ወይ የምትይኝ የምን ሙዚቃ ብቻ ነው? አንዳንዴ እንማማር እንጂ በጣም ያስቀኝ። ኢትዮጵያ ውስጥ ሀብታም የምትባሉ ሌቦች ናችሁ። ሌቦች ናችሁ። ሠርታችሁ ሀብታም የሆናችሁ አፍሪካ ውስጥ የላችሁ። አንድ አሜሪካ ውስጥ ግን አሁን ሰርቼ ሆን አይዲያ ፈጠሪ ሀብታም ነኝ። እኔ በአሜሪካን ሀገር ብወገዝ በጀርመን ሀገር ብወገዝ በጣም ኢትዮጵያ ውስጥ ብወገዝ በምን ማለት ነው? ማን አባቱን የሚያወግዝ ሌባ ሌባ ሌባ ነው። ሌባ እኮ ጤነኛን የሚያወግዝበት ሀገር ላይ ያላችሁት ሌቦች ናችሁ። ነገርኛ አንተ የሆነ ምናምን የሆነ ስታር ግሩፕ ባለቤት እኔ አሁን ልጠቀ የሆነ ስታር ግሩፕ ባለቤት ምናምን ነገር የሆነ መጥቼ ምናምን ነገር ታ ከሆነ ቦታ መጥቼ ከሆነ ቦታ ምንም የምትነግረኝ ነገር የለም። ዘርፌ ወይም መንግሥትን ተጠግቼ ዘርፌ ነው የምትለኝ። ስለዚህ እኔ በኢትዮጵያ ሕዝብ በደቁ ተነሳው። እኔ ደሃው የቲክቶክ ማህበረሰብ አይጣለኝ። እውነቱ ልንገራችሁ አንድ ነገር ልንገራችሁ። እኔ ደሃው አይጥላኝ፣ በኢትዮጵያነት በኢትዮጵያ በኢትዮጵያ አስተሳሰብ በኢትዮጵያ ሕዝብ ደሃው አይጥላኝ። አንተ ስጠላ ያለው ጠላኝ። ሌባው ነጋዴ የጠላኝ አይዶን ኬር አይስወር እውነቱ ልንገራችሁ። እናንተ ጋር ሊኖር የሚችለው አንድ ናንድ ጉልበት ብቻ ነው እንጂ ከኔ የባስ ኃጢአተኛ ሌባው ወሮ በላ ዝቃጭ ለሆንክ እዚህ ጋር አደለም። ገና መጥቼ እነግርሃለሁ። እዛ ጋር ግፋሪ የምትችለ ሌን ማሰር ነው ሌላ ምንም ነገር የለም። ስለዚህ ያንተን የበላይነት እዚህ ጋር ወይ እንደዚህ ነበር እንዲህ ነበር ብትለኝ ይ እኔ እነዚህ የሚያስተዳድረኝ የቀበሌ እንትን እግዚአብሔር ብቻ እሱ አይቀነኝ ምክንያቱም እዛ ቦታ ላይ ሲቀምጥ በብዙ ጥረት ነው። አንተማ ይሄ ብዛት ወይ ዘርፈን ወይ ሰርቀን ሀብታም ይሆን ከ ወይ ዘርፈን ወይ አጭበርብረን ስልጣን ላይ ቁጭ ንጹህ ሕሊና ያለኝ ሴት እኮ ነኝ። ንጹህ ሕሊና ብልጭ ብዬ የምተኛ ሴት እኮ ነኝ እንጂ ባልፈልግ እኮ ከአንተ ጋ ወደልጌ ይህነ የሆነ ላይሰንስ ባለቤቱ እኮ መቀመጥ ከሚያቅጠኝ ሴት አለው ዩጋ ዴሚት ኢዲየት ይሉ ክርስን ጄፍ ጄፍ ሚስቱን ወደ ላይ የላከው ሰውዬ ሳክስ ሽቁም ምን ነው ሌቦች ሌባ፣ ወሮበላ፣ አራጅ ምናምን። ነገር ችግር አመጣሁ። እኔ እዚህ ዓለም ሰው አይደለሁም። የዚህ ዓለም ሰው መሆንም አልፈልግም። ምን ያደርግልኝ ሜካፕሽን አስተካክል ምን ያደርጋል? አሁን እዚህ ላይ ሜካፕ አስተካከልኩ አላስተካከልኩ፣ እኔ የቁንጅና ውድድር አለ ምን ሆነ አሁን? ሜካፕን ማስተካከል ይህን ቁልስ፣ እነዚህ ሌባ ዘመዶችሽን፣ ሌባ ወገኖችሽን፣ ሌባ የአገርሽን ሰዎች ብታስተካክዪ እሺ ትግብግብ ሰላም ደሞ የማያስብበት ዓለም ላይ ነው የሚል እኮ ያለሁት። ወዴት ሄድና ደሞ ልመታ ትንሽ ምን መመታት አይታክተኝ። አሁን በኦሮሞት በኢትዮጵያነት ተመጣው በኦሮሞነት ተመጣው። አሁን ደሞ ወይካፕ ወይካፕ፣ እንደ ሰው ወይካፕ ይገባናል። ፊንፊኔ ላይ ይገባናል፣ ይገባናል። አዲስ አበባ ነታችን ይከበር። እስክንድር ነጋ ገባ የት ነው? እኔ ደሞ መጣለሁ አዲስ አበባ ላይ እንደ አዲስ አበባ ይገባናል ብለን ቀጥቅጡን

እኔ አሁን ስለ ሜካፑ ችግር የለውም። ምን ይሻላል? ማንም አይሰማሽም አትልፊ፣ ዝም ብለሻ። ኦኬ፣ እዚህ ጋር በጣም ብዙ አንዳንድ አዲስ አበባ ስጠጠም ተቃዋሚ ሰዎች ፍለፊት ይሄ ናቸው ያላቸው እኔኮ እኔ በሁለት መጫወት ትችላለሁ። ኦሮሞ አዲስ አበባ ያንኩኝ ማለት ኦሮሞ አዲስ አበባ፣ አማራ አዲስ አበባ፣ የትግራይ አዲስ አበባ ሆነን መብታችን መጠየቅ አንችልም? እንዲ ይቻላል ትውልድ አዲስ አበባ ሲሆን እና የት ንሄድ ወዴት ንሄድ? ሸገሬዎች ሸገሪያን አዲስ አበባ ያን ፊንፊን ያን ወዴት ንሄድ? መብት እኮ አለ። እኛ በትላንትናው ማ እናንተም አይገባችሁም። ፊንፊን በትላንትናው ህግ ማ ከሄድን እናንተም እኮ ፊንፊን ማለት እኮ አትችሉም። ምክንያቱም ፊንፊን ለማለት የትናንትና ህግ እኮ አይፈቅድላቸውም የሚኒሊክ ህግ ማለት ነው። ስለዚህ በዛሬው ህግ ከሄድን ደግሞ ሰው እንደ ሰው የሚቆጠርበት ከሆነ እናንተም የትላንትናው ስታይቁኝ፣ አሁን ደግሞ የትላንትናው ይጠቃል። ምክንያቱ ተወልደንበታል፣ እምብርታችን ተቀብሯል፣ ኖረንበታል። ስለዚህ ይገባናል። ወዴት ወዴት ነው? እናንተም ትላንትና ከዛ ይገባናል ብላችሁ ወደዚህ ስትመጡ እኛም ደግሞ እዚህ ጋር ይገባናል። አክብሩን፣ እኮ እንከባበር ነው አይደለም ይቻላል። ነገሩ አይቻልም ካላችሁ ምክንያቱ ምን ይቻል፣ እኛ እኮ ምንም አይቻልም ስትሉ እንዲህ ብለን ለእግዚአብሔር መስጠት ይቻላል። ሌላ ምን አለ? እግዚአብሔር እኮ ይፈርዳል። እኛ ምንም አላለ ብላችኋል እ የአዲስ አበባ ላችሁ ዛሬ መጣችሁ፣ ትናንትና የነበርን ዛሬ የተገለልን ሁለታችንም አንድ አይነት መብት አለን። አይ ቲንክ ሶ አስቡበት።